አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ቅዳሜ ሥዑር ወይም ቅዳሜ ሹር እንኳን አደረሳችሁ። የዓብይ ጾም የመጨረሻዋ ቅዳሜ ብዙ ስያሜ አላት። ሊቃውንቱ ዓባይ ሰንበት ይሏታል። ቅዱስ ቅዳሜም ትባላለች። ቀዳም ሥዑር የሚለውም ስያሜ ተከትሎ ምዕመናን ቅዳሜ ሹር ይሏታል። ለምለሚቱ ቅዳሜም የዚህች ቅዳሜ መጠሪያ ነው። ይህን እነዚህ ሁሉ ስያሜያቸው ምክንያት ይህን ይመስላል። አንደኛ ገብረ ሰላም መስቀሉ። ቅዳሜ ጥዋት በቤተ ክርስቲያን ጸሎት ይከናወናል። ሥርዓተ ጸሎት ሲያልቅ ገብረ ሰላም በመስቀሉ ወይም በመስቀሉ ሰላምን አደረገ ማለት ነው እየተባለ ቄጠማ ይታደላል። ምዕመናኑ ቄጠማውን በመሰንጠቅ በግንባሩ ላይ ያስራል። ለምለም ቄጠማ ስለሚታደልባት ለምለሚቱ ቅዳሜ ትባላለች። ሁለተኛ ቄጠማ ለምን? የቄጠማው ታሪክ ከኖህ ዘመን ጋር የተያያዘ ነው። የጥፋት ውሃ መጉደሉን ለማወቅ ኖህ እርግብን በላከ ጊዜ ለምለም ቄጠማና የወይራ ቀንበጥን በአፏ ይዛ መታለች። ኖህም እርግብ ቄጠማና የወይራ ቀንበጥ ይዛ መምጣቷ የቻለችው ውሃው በጎደለ መሆኑን ተረድቶ ከመርከብ ወጥቷል። ቄጠማና የወይራ ለጥፋት ውሃ መድረቅ ምስራች መንገርና ምስራች መንገር እንደሆነ ሁሉ አሁንም በክርስቶስ ሞት ሞት ነፍስ ከሰው ልጆች የተወገደ የምስራች መሆኑን ለመግለጥ ቄጤማ ይታደላል። ሰንበት ዓባይ፣ ቅዱስ ቅዳሜ። የፊተኛይቱ ጥንተ ቅዳሜ ፈጣሪ ሥራውን ሰርቶ ያረፈባት ሰንበት ናትና ይህችን ደግሞ ጌታችን የማዳን ሥራውን ፈጽሞ በከርሰ መቃብር አርፎ የዋለባት ስለሆነች ነው። ቅዳሜ ስዑር በዓመት አንዴ ስለምትጾም ስዑር ቅዳሜ ትባላለች፣ የተሻረ ቅዳሜ ማለት ነው። ስዑር የሚለው ቃል በመያዝ በመያዝ ቅዳሜ ሹር ይሏታል፣ የተሻረ ቅዳሜ ማለት ነው። አክፍሎ አክፍሎ አብዝቶ እጥፍ አድርጎ መጾም ነው። ሕማማት ከሰኞ እስከ ትንሣይ ሳይ የጾሙ ሰዓት ከሌላው ረዘም ያለ ነው። እስከ ምሽቱ አንድ ሰዓት ይጾማል። ሰው እንደ ችሎታው ይጾማል። የአክፍሎ ጾም ግን ከአርብ ማታ የሚጀምር ሆኖ እስከ ትንሣይ ድረስ ያለ ጾም ነው። የዚህ መሰረቱ መቤታችን ድንግል ማርያም ቅዱስ ዮሐንስን መቅደላዊት ማርያም ሌሎቹም በስቅለቱ ቅለቱ እለት የነበሩ የጌታ ወዳጆች ማለት ይቻላል። በተለይ መቤታችንና ቅዱስ ዮሐንስ ሀዘናቸው እጅግ ጥልቅ ነበረ። ልጇ ሲሰቀል እንደወሰዱት ከቤት የጠራት ቅዱስ ዮሐንስ ነው። በልጇ የሆነውን መከራ ስታይ ከሞት በቀር ምንም አልቀረላትም የምትሆነው አታውቅም ነበረ። ትሮጣለች፣ ትንገበገባለች። ሲገርፉት፣ ሲቸነክሩት፣ ልብሱን ሲገፉት ባየች ጊዜ አምርራ አለቀሰች። ነፍሷ እንዳትወጣ የጠበቃት ልጇ ነው ይላል ገብረ ህመማት ዘአርብ። አርብ ማታ ቅዱስ ዮሐንስ ወደ ቤቱ ወሰዳት። የሚበላ የሚጠጣ አልቀመሱም። ወይም አክፍሎት መነሻው ይህ ነው። ሌላው ከአርብ ምሽት እስከ ትንሣኤ ጌታ በመቃብር ባደረበት ጊዜ ሐዘን ማድረግ ጾምም ይገባል በሚል ወይም ፍትሕ መንፈሳዊ አንቀጽ አስራ አምስት ሥርዓት ሰርቷል። በአጠቃላይ መቤታችን ቅዱስ ዮሐንስ ማክፈላቸው ጌታ በመቃብር

ይህችም ቅድስት ከእስክንድሪያ ሀገር ከታላላቆች ባለጸጎች ወገንና ወላጆቿም ክርስቲያኖች ናቸው። እነርሱም ዋጋው ብዙ በሆነ በወርቅና በብር ጌጡ የከበሩ ልብሶች አሰሩላት። ከእርሷ በቀር ልጅ ስለሌላቸው ሊያጋቧት እነሱ ያስቡና፣ እሷ ግን የምንኩስና ልብስ ለብሳ በክብር ባለቤት ኢየሱስ ክርስቶስ ስም ልትጋደል ትወዳለች መከራ መስቀሉ ልትሸከም ትወድ ነበረ። የዚህ ኃላፊ ሰርግ አልፈለገችም። ከዚያም በኋላ የወላጆቿን እቃ ገንዘብ ወስዳ ለሚሸጥ ሰጠችው። ለድኖችና ለምስኪኖች መጠወተች። በቀረውም ከእስክንድሪያ ውጭ በስተ ምዕራብ አብያተ ክርስቲያን አነጸች። ወደ እስክንድሪያው ሊቀጳጳስ አባትናት ወስ ሄዳ ራሷን ተላሽታ ከእርሱ ዘንድ መነኮሰች። ከደናግል ገዳም ወደ አንዱ ገብታ በገድል ተጠምዳ ጽኑዑ ገድልን ተጋደለች። አምላካዊ ራይን ታይ ዘንድ ተገባት። መላእክት ታይ አለች እና የሰይጣንንም ስራቸውን ለይታ ታውቅበትና የምትፈታበት እውቀት ተሰጣት። ቅዱስ አትናቴዎስን በእሷ ፈጽሞ ደስ ይለው ነበረ። ወደ እርሷም ይጠራታል፣ እርሷም ሊጎበኛት ወደ እርሷ ይሄዳል። ሐሳቡ አመተ ገልጥለታለች እርሱም የጠላት ዲያብሎስን ወጥመድና ምትሃቱን ያስገነዝባታል። ከመንበረ ስመቱም ከእስክንድርያ ባሳደዱት ጊዜ ብዙዎች ድርሳናትን ጽፎ ላከላት። ይችም ቅድስት እጅግ እስክታረጅ ድረስ ኖረች፣ መንፈሳዊ ተጋድሎም የጸና የጸና ናት። እርስዋ ከአምስቱ ሊቀነ ጳጳሳት ተምራለችና። የኒህም እለ እስከንድሮስ፣ አትናቲዎስ፣ ጴጥሮስ፣ ጢሞቴዎስና ቴዎፍሎስ ናቸው። ይችም ቅድስት በላይዋ በአደረ መንፈስ ቅዱስ ጸጋ ጥቅም ያላቸው ብዙ ድርሳናችን ደረሰች። እንዲህም ብላ ጠየቋት፣ ሰው ተረታ ነገር ቢናገር ዝም በል ሌሊቱም ወይም እንዳይሰሙት ጆሯቸውን መክደን ይገባልን? እንዲህም ብላ መለሰች። ምንም ምን ሊሉት አይገባም ነገሩ ደስ እንዳላቸው ሆነው ዝም ይበሉ። እንጂ ሰው ማዕዱን በፊትህ ቢያኖር፣ በላይዋ በጎ የሆነና ብልሹ የሆነ ምግብ ቢያኖሩ፣ ይህን ብልሹ ከእኔ ዘንድ አርቀው አልሻም ትለው አይቻልም። መጥፎውን ትተህ ከምትፈቅደው ትበላለህ እንጂ ያለ ትህትና፣ ያለ ጾምና ያለ ጽነት ሰይጣንን ድል መንሳት የለም አለች። መላ እድሜዋ መቶ ዓመት ሁኑአት በሚያዝያ 11 በሰላም አረፈች። የምእንተን የቅድስት ታኦድራ ጸሎታ በረከቷ ከእኛም ጋር ለዘላለም ትኑር አሚን።